ሀብታም የሆነ ሰው ከተወሰነ ካቢታ ለሚስኪኖች የሚሰጥ ነው። የሚስኪኖች ገንዘብ ከሀብታሞች ጋር የተቀላቀለ ማለት ነው። ይሄ መስጠት ደግሞ መሰጠት ነው። እሱ ሀጂ ጉዞ አድርገው ያውቃሉ ማለት የስታቀም ማለት ነው። መድረሳ ምንድን ነው? ቴክኖሎጂ ትውልዱ በጥሩ ሁኔታ መጠቀም አለበት። በየሳምንቱ የሆነ ስም አላቸው። አስሩ ቀናቶች አሽሮ አዋክር ይባላሉ። መልካም ሰራ የሚባለው ሞት እንጂ ገደብ የለም። ለሰላም ትኩረት መሰጠት አለበት። ስለ አንድነቱ ነው። መኖር ለሊያ እናስተምራለን እንጂ ማለም ሊያስተምር አይችልም። አንድ ሰው ለራሱ ጠግቦ ጎረቤቱ የሚራብ ከሆነ አማኝ አይደለም ነው ሰላም ሰላም ጤና ይስጥልን፣ ክቡራን ተመልካቾቻችን፣ ፋና ፖድካስት ተጀምሯል። በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረውን የኢድ አልፈጥር በዓል ምክንያት በማድረግ ፋና ፖድካስት በተለያዩ አዝናኝ ዝግጅቶች ወደ እናንተ እየቀረበ ቆይቷል። ከዋዜማው ጀምሮ እንግዲህ በዛሬው ዕለት ደግሞ በዓሉም የኢድ በዓልም ስለሆነ እንግዳ ጋብዘናል፣ በስቱዲዮቻችን ማለት ነው። ከእንግዳችን ጋር ቆይታ እናደርጋለን። እንኳን ደህና መጡ ሼህ ኡመር። እንኳን ደህና ቆያችሁ። እንግዲህ ዛሬ ቅድም መግቢያ ላይ እንዳልኩት ዛሬ የኢድ በዓል ነው። ከበዓሉ ጋር በተያያዘ ቀጥታ ወደ በዓሉ ከመግባታችን በፊት ያው በመላው የሙስሊም ማህበረሰብ ዘንድ ከኢድ በዓል በፊት የረመዳን ጾም ይደረጋል ማለት ነው እና ከጾሙ ጋር ተያይዞ ረመዳን ጾም እንዴት ነበር በሚለው ትጀምር ይሻላል። እሺ አመሰግናለሁ። እንግዲህ ረመዷን ጾም ሁሉም ህብረተሰብ በአንድነት ፈጣሪውን ሲያመልክበት የከረመና የተቸገረውን ሰው የሚያስብበት የነበረው ጾም ነበረ። ይህ ጾም የሚባለው ነገር ከሚስጥሩ አንድኛው ያለ ሰው ሁልጊዜ ይበላል፣ ሰዎች ደግሞ በዙ በጾም ላይ ሲርባቸው ፈጣሪያቸውን ትእዛዝ ለማክበር ብለው ያን ነገር ሲታቀቡ እራብ ምን እንዲሆነ ጥምን እንዲሆነ ያስታውሳሉና በዛው አጋጣሚ ሰዎች የማዘን ነገር የመተባበር ነገር አለ። በእስልምና ሃይማኖት ደግሞ ነቢያችን አለ ስላት ሰላም እንደሚሉት አንድ ሰው ካስፈጠረ የዛ ያስፈጠረውን ሰው የአጅር ያህል ያገኛል ስለሚል የመተባበር የፍቅር እርስ በርስ የመዋደድ ነገር ነበረ። ሰዎች ስነ ምግባራቸው የተስተካከለ ነበር። ስለዚህ አሁንም ይሄ ጾም የሚባለው ነገር አላህን መፍራት ፈጣሪው ጋር መገናኘት ስለሆነ በአንድ ሰውና በፈጣሪው መካከል ያለ ትልቅ የሆነ ሚስጥር ስለሆነ በጥሩ ሁኔታ ነበረ እያሳለፍነው የነበረው። በጾለት እንደዚሁ ሰደቃ በማድረግ እንደዚሁ ማስፈጠር የሚባል ነገር አለ። ፍጡር ላይ ሰዎችን በማስተናገድ በዛ መልኩ ነበረ ያለፈው። ሰዎች ከፈጣሪያቸው ጋር በጣም የተገናኙበትና አንድነታቸውን ያጠናከሩበት በአንድነት ያለፈ ነበረ። እና እንዲ አጠቃላይ ይሄ ጾም የሚባለው ነገር ከፈጣሪ ጋር የሚያገናኝ ትልቅ የሆነ ምስጢርና ቁርኝት እንደነበረ በዛ መልኩ ነው ያለፈው። በረመዳን ጊዜ የሙስሊሙ እምነት ተከታዮች የተለያዩ ክንዋኔዎችን ያደርጋሉ። የበጎ አድራጎት ስራዎች እና ሌሎች ሌሎች የሚያደርጓቸው ክንዋኔዎች አሉና እስኪ ስለነሱ ቢነግሩ መልካም። እንግዲህ በጾም ከሚደረጉት አንድኛው ዘካተልማል የሚባል አለ። ሰዎች፣ ሀብታም የሆኑ ሰዎች ብዙ ጊዜ ዘካ የሚባለው ለነዛ ለተቸገሩ ሰዎች የተወሰነ በተወሰነ ፐርሰንትን ገንዘብ የሚወጣ ነው። ብዙ ጊዜ በረመዷን ዘካ ያወጣሉ። ዘካ ማለት ሀብታም የሆነ ሰው ከተወሰነ ካቢታ ለሚስኪኖች የሚሰጥ ነው። ሙስሊሞች ብዙ ጊዜ በረመዷን ነው ዘካ የሚያወጡት። ይህም ክንዋኔ ነበረ። ሌላው በዚህ በጾም ሰዓት ከሚከናወኑት ደግሞ እንደዚሁ አንድ ሰው የማይችል ከሆነ እመምተኛ ከሆነ ካቅም በላይ ከሆነ ሽማግሌ ከሆነ ለሚስኪኖች የሚሰጥ መጽዋት አለ። በዚህ መልኩ የሚከናወን ነው። ያው እንግዲህ ሙስሊሞች ይህንን በዚህ መልኩ አሳልፈዋል። አሁንም የአይነት ነገር እንግዲህ ወደፊት መቀጠል አለባቸው። ዘካተል ፊጥር የሚባል አለ ደግሞ፣ ረመዷን መጨረሻው አካባቢ ሲሆን ይሄ ሰደቃቸውን ማስቀጠል እንዳለባቸው የሚያሳይ ነው። ዘካተል ፊጥር የሚባለው ነገር ኢዴል ፊጥር ወይም ዘካተል ፊጥር ይባላል። ሰው የጾማቸውን ካጠናቀቁ በኋላ ኢድ ሊደርስ ያለ ጊዜ ከሁለት ቀን በፊት መስጠት ይችላሉ፣ ግን ፀሐዋ ከጠለቀች በኋላ እንደ ግዴታ ይሆንባቸዋል። ይሄ ለሚስኪኖች የሚሰጥ ነው። ዘካተ ፊጥ ያለፈበት የተገገበት ምክንያቱ ምንድ ነው? አንደኛ ሰዎች በጾማቸው ላይ አንዳንድ ሰዎች ሊያጋጥሙ ስለሚችሉ በምጽዋትና በሰሌቃ ያ ነገር መሰረት ስለሚቻል ነው። ሁለተኛ ደግሞ ያላቸው ሰው የተደስቶ የሌላቸው ሰዎች ተክዘውና እንደዚሁ በየሰው ቤት ባካችሁ ብለው የሚለው እንዲህ አይነት ነገር እንዳይኖር ነው። የመተባበር ነው። ስለዚህ እስልምና አጠቃላይ ለሰዎች ስብእና ያለ መሆኑ ነው የሚያሳየው። ከዛም በኋላ ከረመዷንም በኋላ ማንኛውም ነገር እንግዲህ ዘካተል ፊጥር እንደሚቀጥለ ሁሉ ዘካተል ማል በተለያየ ጊዜ ይከናወናል። ጾሙ አልቆ ዛሬ በዓሉ ላይ ነው የምንገኘው፣ የኢድ በዓል ላይ ነው የምንገኘው። እና የኢድ በዓልንስ እንዴት ነው ማሳለፍ ያለባቸው ምዕመናን? ይህንን ያለፈውን ቀናቶች የሰሩትን የፈጸሙትን ፍጻሜ ከፈጣሪያቸው ዘንድ ተቀባይነት እንዲያገኙ አዲብና ስርዓት ባለው መልኩ ማሳለፍ አለባቸው። ለተቸገሩ ሰዎች በረመዟን የሚያደረጉትን አድርጎት ዘካተል ፊጥር በመስጠት ከበተሰቦቻቸው ጋር በመዘያየር የቸገረውን ሰው ይዞ በማለት እንደዚሁ በሰላምና በመዋዲር በፍቅር ማሳለፍ አለባቸው። ይሄ በረመዟን ወይንም ደግሞ በጾም ጊዜ ያሳዩት ስነ ምግባር በበዓላቸውም ጊዜ መንጸባረቅ አለበት። ይሄ የበዓል ቀን የሚባለው ነገር ሰዎች 30 ቀን ወይም ሀያ ዘጠኝ ቀን ከጾሙ ከጨረሱ በኋላ ሰርፌ ትኬት ሰዎች እንደሚቀበሉ እንዲዛ ማለት ነው። ስለዚህ መደሰት ችግር የለውም። መደሰት ሲባል ባይሆን ሸሪያ በማይጋጭ መልኩ እስልምና ሃይማኖት ህግ ጋር በማይጋጭ መልኩ ዘመዶቻቸውን በመዘየር እንኳን አደረሳችሁ በማለት እንኳን ዒደል ፊጥር አደረሳችሁ በማለት ያንን ዘካተል ፊጥሩን በመስጠት ይሄ ዘካተል ፊጥሩ የሚሰጠው በሁለት አይነት መልኩ ነው። ቅዲሙ ለመግለጽ እንዲሞከርኩት የሚበቃ የሚፈቀድበት አለ። ከአንድ ቀን ከሁለት ቀን ከኢዱ በፊት መስጠት ይቻላል። ሌላው የሚሰጠው ዘካተል ፊጥር ፀሐዋ ከጠለቀች በኋላ ሶላት ከመከዱ በፊት ነው። የኢድ ቀን ሶላቱ ከተሰገደ በኋላ ትክክለኛ ዘካትል ፊጥር አይሆንም። ኖርማል ሰደቃ ነው የሚሆነው። ስለዚህ ምዕመናኖች ያንን ዘካትል ፊጥር ኢድ ሶላት ከመሪያቸው በፊት ለሚገባቸው አካሎች ተደስተው እንዲሉ ያንን መስጠት አለባቸው። ሌላው ሲደሰቱ ያለው ሰው ለሌለው አይዟችሁ በማለት እንኳን አደረሳችሁ በማለት ወገንታዊነቱን በማሳየትና ይህ ደስታ ለሁሉም የሚያዳርስ እንዲሆን እንኳን አደረሰ በማለት ምራልም ሆነ ዲጋፍ በዛ መልኩ ማሳለፍ አለባቸው። ሼክ አሁን ዘካትል ፈጢር እያሉ ዘካ ዘካና ዘካትል ፍጥር በትክክል ካልጠራውት ይቅርታ ስሙችግር የለው ልዩነት አላቸው ወይስ እንዴት ነው? አዎ ልክ ነው። በትክክል ልዩነት አለው። ዘካትልማል ይባላል። ዘካትልማል የሚባለው ዘካ አንድ የሀብታም ለተቸገረ ምስኪን ለሆነ ወገን ሱረቱ ተባ ቢማራፍላለ ስምንት አይነት ሰዎች አሉ። የተቸገሩ ምስኪኖች ምንግድ ስራ ስፖርት ያጡ እዲ ያለባቸው የመሳሰሉ ነገሮች አሉ። አመት ሲሞላው ያካቢታል ለሚስኪኖች የሚሰጥ ነው። ይሄ በየአመቱ የሚፈጸም የሚከናወን ነው። ብዙ ጊዜ ግን ሙስሊሞች በረመዷን ይህ ነገር የሚያከናውኑት በረመዷን የሚያከናውኑበት ምክንያት ምንድን ነው? በጾም ጊዜ በረመዷን በጾማቸው ጊዜ የሚሰጥ ምጽዋት ከሌላው ጊዜ የተሻለ ስለሆነ ነው። ስለዚህ ዘካተ የሚባለው ገንዘብንም ይመለከታል። እንደዚሁ ለማሪያን እንስሳዎችን ቀንድ ከብት፣ ግመል፣ በግ፣ ፍየል ይመለከታል። ከዛ የሚሰጥ ካፒታል አለ፣ ያው ዝርዝር ትምህርት አለ። ይሄ ዘካቱል ማል የሚባለው ከዛ ጋር አይገናኝም። አዝርእትም ቢሆን ከአዝርትም አለ፣ እንደዚ ከግመል ከቀንድ ከብት ከበግ ከፍየል ከነዚህ ሁሉ የተወሰነ ካፒታል አለ የሚሰጥ ነው። እንዲያው ለማስተማር እንግዲህ ያው በሰፊ ያህል ለምሳሌ ይሄ ብር የሚባለው 85 ግራም ወርቅ የሚመዝን ብር ካለ ወይም ደግሞ 490 ግራም ብር ይሄ ኖርማኑ ብር አለ አይደለ? እሱን የሚያስመዝን ገንዘብ ካለ ከዛ ከገንዘብ አንድ አስረኛ ይካፍና አንድ ስረኛው አንድ ረተኛው ለሚስኪኖች የሚሰጥ ነው የሚሆነው። ሌላው ቀንድ ከብት ከሆነ ደግሞ ሰላሳ ቀንድ ከብት ካለው አንድ ጥጃ ይሰጣል። አምስት ግመል ካለው አንድ ፍየል ይሰጣል። ስለዚህ አስር ግመል ካለው ሁለት ፍየል፣ ሀያ አምስት ግመል እስከሚሆን ድረስ ፍየሎች ይሰጣል። ሀያ አምስት ግመል ከሆነ በኋላ የግመል ልጅ መስጠት ይጀምራል። ሌላው አዝልተ የሚባለው እንግዲህ ዲያወላ የሚባላለበት ፊቱ መለኪያ አሁን በኩንታል ስንቀይረው ሰባት ኩንታል ተግማሽ ል ካለው ሰውየው። ከዛ በዝናብ ከሆነ አዝመራው የተዘመረው አንድ ያስረኛውን ለሚስኪኖች ምጽዋት ያደርጋል። ነገር ግን በቦቲ በተለያየ ነገር ከሆነ ያን አዝመራ ያዘመረው የአንድ አስረኛውን ግማሹ ለሚስኪኖች የሚሰጥ ነው። ይህ ዘካ ተልማል ይባላል። ሁልጊዜ የሚሰጥ ነው ዘካ የሚባለው ነገር። ምን አለ ለማድ እንስሳ አለ ብዬሻለሁ ብይሻለው ከዛ ደግሞ ጥሬ ገንዘብ አለ ብር ወርቅ የምንለው ሌላው ደግሞ ሸቀጥ የሚባል አለ ከተማ ላይ ያለው ሸቀጥ የሚለው ነገር ሁሉም ያካትተዋል የበግም ነጋዴ ይሁን የበሬም ነጋዴ ይሁን ከተማ ላይ ያሉ ነገሩ እንደ ሸቀጥ ነው የሚያዙት ከዛ ከሸቀጥ ካቢታሉ ለአንድ አስር ተካፍሎ አንድ አስረኛው አንድ አራተኛው ነው ለሚስኪን የሚሰጠውና በገንዘብ ነው የሚወጣው ይቀየራል በገንዘብ ያገንዘቡ ሲገመት ሶስት አይነት ነው ገበያ። ቅናሽ አለ፣ መካከለኛ አለ፣ በጣም ውድ ይሆናል። በመካከለኛ ገበያ ያለው እቃ ሸቀጡ ይገመትና ከዛ ያለው ንብረት ለአስር ይካፈልና ለአንድ አስር የተካፈለው ደግሞ ለአንድ አራተኛ ሆኖ ለሚስኪኖች ለሚገባቸው በጣም የተቸገሩ እንደ ህዝቡ ችግርተኞቹ ነው ህይወታቸውን መምራት ያልቻሉ ስራስፖርት የተቋረጠባቸው የሰውዲያ ያለባቸው የመሳሰሉ ሱረቱ ተውባ የሚባል ምዕራፍ ላይ እዛ ላይ ስምንት አይነት እንዲሆኑ ይጠቅሳል። ለእነሱ የሚገባ ነውና፣ ይሄ በከተማ የሚሆን በገጠር ህጉ እንዲ ሁኔታው ነው። በገጠር ያለው በአዝመራ ነው የሚያወጣው። እነዚ ንሳ ለማዳ እንስሳዎቹ ቀንድ ከብት እንበለው፣ ወይም በግ ፍየል እንበለው፣ እነሱ የሚሰማሩ ከሆነ ከዛ ነው የሚያወጣው። እዚህ ከተማ ያለው ግን በግ ፍየል እንደምታየው ለመሪያ እንሰሳዎች እንጠቀማል እነሱ እንደ ሸቀጥ ነው የሚታዩት ስለዚህ ማንኛውም ሸቀጥ ያለው ሰው ከዛ ካፒታሉ ያወጣና ለነዛ ለሚገባቸው አካላቶች ይሰጣል ይህ ሚስጥሩ የተደረግበት ለምንድን ነው ቢባል ሰዎች ሀብታም የሆኑ ሰዎች ብቻ እነሱ እያካበቱ ሌላው ሰው ችግርተኛና እንደዚ በችግር እንዳይቀጥል ነው ይቺ ንብረት የምትባለው ነገር በተወሰነ ሰው ብቻ ከሆነች ጥላቻ ይመጣል ምቀኝነት ይመጣል አንቺ ሀብት ኑሮች ለዛ ለሰው ስታበረክቺ እሷ ይሄንን በዚህ ጊዜ ዋለችልኝ ብሎ ደስተኛ ይሆናል። ከፈጣሪውን ጋራ ይሄ ጽርቅ ነገር ስለሆነ ይሄ ሁልጊዜም የሚደረግ ነው። ከተማውን ገጠራውንም ሁሉንም ይመለከታል። ይሄ ነገር ግዴታ ነው ወይስ ደግሞ የአቅምም የሚያገናዝብ ነገር አለው? ጥሩ ጥያቄ ነው። ይሄ ግዴታ ነው ያልሺው መነሻ ካፒታል አለው ያ መነሻ ካፒታል ካለ ግዴታ ነው። አቅሙ ካለው አቅሙ ምን ያህል ነው? ለምሳሌ ያህል ቅድመ ለመግለጽ ሞክር ያለውኝ አራት መቶ ዘጠና የብር ግራም ብር ካለው ለምሳሌ ያ ብር የሚባለው ነገር ይሄ ፊቱ ብር አለ አይደል? እሱ መቶ ሀምሳ ብር ቢሸጥ መቶ ሀምሳ ሲባዛ በአራት መቶ ዘጠና የሆነ እንግዲህ ወደ ሀምሳ ስልሳ ሺ ብር ይኖረዋል። ይሄ ሳይጎል አመት ከሞላው ከዛ ካፒታል መስጠት አለብን። ለምሳሌ ዘንድሮ ከሆነ ንቺ ካፒታሉን ያሹ በሚቀጥለው ዓመት የዚያ ጊዜና መስጠት ግዴታ አለበት። ያንን ካልሰጠ ግን የፈጣሪ ዘንድ ተጠያቂነት አለበት። በዚህ በእስልምናም ይህን ካላወጣ ኃላፍትናን አልተወጣም ተብሎ ሰውየው ይህን ነገር ለምን አራክም ተብሎ ይጠየቃልና ግዴታ አለበት። ይሄ የሚስኪኖች ገንዘብ ከሀብታሞች ጋር የተቀላቀለ ማለት ነው። ገንዘብን ፈጣሪያችን አላህ ስብሃነው ተዓላ የሰጠን ለሁሉ እንጣቀምበት እንጂ ለተወሰነ ሰው ብቻ እንዲካብትና ሌሎች ሰዎች ተመልካች እንዲሆኑ አይደለም። ሌላ ህይወት ዘካተል ፊጥር ነው ምንድን ነው? ሰውየው ሲሰጥ ደስተኛ ይሆናል፣ ከሰዎች ጋር ፍቅር ይኖረዋል። እንግዲህ አንዳንድ ጥናቶች ሰዎች ደስታ የሚያገኙት ሀብት በማግኘት ልጅ በማግኘት ትዳር በማግኘት ሁሉንም በማግኘት አርባ ፐርሰንት ያደረጉትና በመስጠት ግን ትልቁ ደስታ ያለው ስልሳ ፐርሰንት ነው ይላሉ። ይሄ መስጠት ደግሞ መሰጠት ነው። ሰዎች ቋጣሪ ከሆነ አንዳንዱ ሰው እንኳን ሌላው ለወገኑ መድረስ ቀርቶ አይደለም ለቤተሰቡና ለራሱ በአግባቡ የማይጠቀም ሰው አለ። ስለዚህ ሰዎች ያንን ነገር የተወሰነ ካፒታል በእስልምና የተቀመጠው ካፒታል ካለ ያንን ማውጣት ግዴታ አለባቸው። እሺ፣ ወደ ራሶት ልመልሶትና የኢድ በዓልን እንዴት ነው የሚያከብሩት? ያው በተለያየ መንገድ ሰዎች ያከብሩታል። አንዳንዶቹ ከሌሎች ሃይማኖት ተከታዮች ጋር በጋራ የሚያከብሩ አሉ። ቤተሰብ እንዲህ ተሰብስቦም ያከብራለና የእርስዎን እስኪ ይንገሩን። ጥሩ ጥያቄ ነው። እንግዲህ እኔ የመስጅድ ኢማም እንደመሆኔ ከህብረተሰቤ ጋር እንኳን አድረሳችሁ በማለት ከእነሱ ጋር አሳልፋለሁ። ከቤተሰቤ ጋር አሳልፋለሁ። ከጎረቤቶች ጋር በተቻለ መጠን፣ እንዲሁም እንኳን አድረሳችሁ እያልን አብረን እየተገባበዝን በዛ መልኩ ነው የምናሳልፈው። ያው ዒዲ የሚሰገድ ያለ ኢርከተሪ በኋላ ከዛ በኋላ እንኳን አድረሳችሁ የሚል መልእክት ልያ እንዲአንዱ ሰው እናሳልፋለን። ቤተሰብሽን ደግሞ በዛ ዒዲ ማለት የደስታ አቅም ማለት ነው። አቅምሽ በፈቀደው እንግዲህ በቤትሽ ቤተሰብሽን ማስደሰት፣ ጎረቤትሽን ማስደሰት የምትችሉን ነገር ማድረግ ያስፈልጋል። ዘካተፍጥርም የተደረገበት አንኛው አንቺ ተደስተሽ ጎረቤትሽ እንዳይቸገር ነው። ስለዚያ ስለሆነ ለነዚ ለሚስኪኖች ዘካተፍጥር የሚባለውንም ከሶላት በፊት አስቀድሜ ለሚገባቸው አካሎች ለነሱ ሰጣለሁ። በተሰቤንም ደግሞ በአልባሳትም ሆነ በአመጋገብም ሆነ የተሻለውን ቤት ያፈራውን ነገር ተደስቼ ከቤተሰቦች ጋር ያናረጋለሁ። እንግዲህ በውጭ አገር ሊሆን ይችላል ክፍለ ሀገር ሊሆን ይችላል ያሉ ቤተሰቦችን እነሱንም በመደወል እንኳን አደረሳችሁ በማለት ከቤተሰቡ ጋር በአንድነት ከመስጂድ ህብረተሰቡ ጋር እንኳን አደረሳችሁ በማለት በመዘያየር እንኳን አደረሳችሁ በማለት በዛ መልኩ ነው የማሳለፍ። መድረሳ ምንድን ነው? መድረሳ ማለት ትምህርት ቤት ማለት ነው። የሰላማዊ ትምህርት ቤት ማለት ነው። እንግዲህ ያው እኛም የተማርንበት ያለፍንበት ነው። እያንዳንዱ ደረጃ አለው። አሁን እንግዲህ ኬጂ ሃይ ስኩል እየተባለ ስመጣለት እንጂ እያንዳንዱ የኛም ደረጃ አለው። መጀመሪያ ቁርአን ይቀራል፣ ከዛ በኋላ ፊቅህም ይባላል ይቀራል። ደረጃ እርከን አለው እና ትምህርት ቤት ማለት ነው። እኛ እስልምና መጀመሪያ እወቅ ነው የሚለው ከመስራት በፊት ማወቅ አለብህ ነው የሚለው ስለዚህ ማወቅ አለበት። እውቀት ሲባል ደግሞ ሁለት አይነት ነው። ሁለት አይነት ነው ማለት ምንድነው? እያንዳንዱ የሚመለከተው ነገር ከሆነ ዋጅብ ይሆናል። ለምሳሌ አንድ ሰው ሶላትን በተመለከተ ስለ ሃይማኖቱ በተመለከተ እያንዳንዱ ሙስሊም የሆነ ብረተሰብ ግዴታ አለበት። ሌላው ደግሞ አዎ ሌላው እውቀቱ ግዴታ የማይሆን ነገር አለ። ለምሳሌ አንቺ ሀብታም ካልሆንሽ ለጊዜው ስለ ዘካ፣ ስለ መጽዋት ማወቅ ሊያትግደጅ ትችላለች። ሀጅ የሚባል ክንዋን ያለ። ለምሳሌ አሁን ሀጅ ለምሳሌ ለመድ አቅምሽ ካልቻለ ያንን ነገር ላትግደጅ ትችላለች። ስለዚህ እያንዳንዱ ሃይማኖቱ የሚመለከታቸው እውቀቶች መማር እያንዳንዱ ግዴታ አለበት ብዙ ጊዜ ሰዎች አለመግባባት የሚፈጠሩት አንዳንድ ክፍተቶች የሚፈጠሩት ባለማወቅ ነው። እውቀት ከሰዎች ጋር ያግባባል፣ ከፈጣሪ ጋር ያገናኛል። እኛ ደግሞ መጀመሪያ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ አንብብ የሚል ነው የመጣው ማንበብ መጽሐፍ። ይሄ በጣም አስፈላጊ ነውና እውቀት መማር ግዴታ ነው። በአሁን ሰዓት ደግሞ እንግዲያው የቴክኖሎጂ ያደገበት ጊዜ ነው። ዓለም አንድ ሰፈር እና ሳይሆን የሚባለው አምል በመዲያፍ ላይ ነው የሚባለው ሁሉ ነገር መዲያፍ ላይ ያለው እና ያንን ቴክኖሎጂ ትውልዱ በጥሩ ሁኔታ መጠቀም አለበት። ለአገር ልማት፣ ለሃይማኖት፣ ለጽድቅ የሆነ ነገር መጠቀም አለበት። ይሄ ማንኛውም ሙስሊም ለሆነውም ሙስሊም ላልሆነውም ማንኛውም ትውልድ እኔ የሚመክረው ነገር ለህዝብ የሚጠቅም ነገር ክብር የሚያመጣ ሃይማኖትን ከፍ የሚያደርግ ነገር እውቀት ላይ የተካነ ሆናለበት እና መድረሳ ማለት ባጭሩ የሃይማኖት እስልምና ትምህርት የሚማሩበት ማለት ነው። ደረጃ አለው። ስለዚህ እርስዎ በዛ አልፈዋል ማለት ነው። በዛ አልፍ ያለው ያው በዙ ጊዜ ሀገራችን፣ እኔ አገሬ ወሎ ክፍለ ሀገር ይባላል። እዛ በተለያየ ቦታዎች ተምር ያለሁ፣ እዛ አዲስ አበባ ላይ ደግሞ በተለያዩ ትምህርት ቤቶች ላይ ተምር ያለሁ እና በዛ ነው ያለፍ ነው። እዚህ አለ አዲስ አበባም አለ አዲስ አበባ አለ፣ አሁን ኮሌጆችም የተለያዩ ነገሮችም አሉ። ስለዚህ ይሄ መድረሳ የሚባለው ትምህርት ቤት ቁርአን የሚቀራበት የተለያዩ እስልምና የሆኑ መመሪያዎች የሚማርበት ማለት ነው። መድረሳ ማለት በአጭሩ ትምህርት ቤት ማለት ነው። ስለ ሀጂ አንስተው ነበር ቅድም እና እርስዎ ሀጂ ጉዞ አድርገው ያውቃሉ? እውነት ነው እኔ አልሐምዱሊላ ሀጂ ጉዞ አድርጌ ያለሁኝ። አሁን ደግሞ እመኛው አለሁኝ ሀጅ ደስ ይላል። ይህ ሀጅ ራሱ የሙስሊሞችን አንድነት በሚለውን የሚቆጠር ህዝብ ነው እንግዲህ በሰላም ያንን ነገር አንድ ሰው ግጭት ሳይፈጠር እንደዛ የሚንጸባረቅበት ነው። ጾምንም አንድነትን የሚያመለክት ነው። አሁን ሁሉም ሰው ጾሙን ጾሞ ዒዱን አክብሮ ሲሄድ ምንም ነገር በሰላም በፍቅር ነው የሚያሳልፈውና እና ሐጅ እንግዲህ ማለት ሁሉም በዓለም ላይ ያሉ ሙስሊሞች በሃያ አራት ሰዓት ውስጥ አምስት ጊዜ ለፈጣሪያቸው ይሰግዳሉ፣ ይጸልያሉ። ይሄ ከሆነ በኋላ ደግሞ አቅም የቻለ ሰው መሄጃ መምጫ ስራስ ወርቱን ሁለ እስከሚመጣ ድረስ የቤተሰቡን ወጪ የቻለ ሰው ያንን ሐጅ እዚያ ቦታ ላይ በህይወቱ አንድ ጊዜ መሄድ ግዴታ ነው። እኔ ለግዴታ ጊዜ ተወጥቻለሁ። መደጋግም ግን አቅሙ ለፈቀደለት ሰው የተፈቀደ ነውና ሐጅ እንግዲህ የእስልምና ማዕዘናት ከዋናው ነው። እስልምና ውስጥ እንግዲህ ዋና ማዕዘናቶች ተግባሮች የሚባላሉ፣ መጀመሪያ በአላህ ማመን በነቢ ማመንና፣ ከዛ ሶላት መስገድ፣ ከዛ ዘካ መስጠት፣ ቅድም እየተነጋገርን የነበረው ከዛ አሁን ይሄ የጨረስነው ነው፣ ረመዳን በዓሉ ላይ ያለንበት ረመዳን መጾም፣ ከዛ የሚቀጥለው ሐጅ ነውና የሐጅ እንግዲህ ያው ራሱን የቻለ ህግና ደንብ አለው ከፈጣሪው ጋር ዛህሎ ፈጣሪውን ያው ጸሎት የሚያደርግበት ማለት ነው። ቅድም አንድ የረሰዋት ጥያቄ ያለች እና ወደኋላ ልመልሶት ነው። በረመዳን ጾም ጊዜ በየሳምንቱ የሆነ ስም አላቸው ሳምንታቱ ማለት ነው። ስለ እነሱ እናውራ። ረመዷን ያው ሳምንታዊ ጅሙዓ ነው እንጂ በሳምንት የለውም። ባይሆን ረመዷን ሀያ ቀን ካለፈ በኋላ አስሮ ቀናቶች አሽሮ አዋክር ይባላሉ። አሽሮ አዋክር ማለት ይሄ ረመዷን ሊጠናቀቅ አስር ቀን የቀራቸው ማለት ነው። በነዚህ ሰዓቶች ሰዎች ደግሞ የአንድ አትሊት ሩጫ ሲሮጥ መጨረሻው ላይ ነው ለግቡ የሚሮጠውና የሚሮጥባቸው ጊዜያቶች ናቸውና እነዚ አስር ቀናቶች ይባሉ። ሌላው በነዚህ በአስር ቀናቶች ውስጥ ሀያ አንደኛ ቀን ሀያ ሦስተኛ ሀያ አምስተኛ የሚባሉ ቀናቶች ላይ እነሱ ላይ በተለይ ጥሩ የሆነ ዒባዳ አስሩን ቀናቶች በጥሩ ሁኔታ ማሳለፍ አለበት ከፈጣሪው የሆነ የአላ ውሳኔ የሚወሰንበት ሌሎች ስላሉ በዛ ሰዓት ሰዎች ኤቲካፍ ይባላል። ኤቲካፍ ማለት ለፈጣሪው ገብቶ መስጂድ ውስጥ ገብቶ የሚፈጸመው ይሄ በፊቱም በነቢያቶችም ያለን ኤቲካፍ የሚባለው እሱ የሚፈጸምበት ነው። ከሀያ ቀን በኋላ የሚፈጸም ፍጻሜ ኤቲካፍ ይባላል። በመስጂድ ውስጥ በአምልኮ ሰዎች አብዛኛውን ስራቸውን የተወሰነ ቆም አድርገው የሚያሳልፉት ጊዜ ነው። ሼህ ኦማር፣ ብዙ አወራን። ከበዓሉ ጋር በተያያዘ ከሮመዳን ጀምሮ ብዙ አውርተናል። አሁን በዓሉን በማስመልከት መልክት የሚያስተላልፉት ካለ የእንኳን አደረሳችሁ መልእክት ወይም ደግሞ እንዲህ መሆን አለበት በዓሉ በዚህ መልኩ ቢከበር የሚሉት መልእክት ካለት ማስተላለፍ ይችላሉ። ጥሩ መልካም ያው በዓሉ ቅድምም እንዲያሳለፍ ነው ሰዎች ለተቸገሩ ሰዎች በመዋል በሰላም ይህንን ጾም ከፈጣሪያችን ጋር ተገናኝተን በሰላም እንዲያሳለፍ ነው። ያንን በዓሉን በሰላም ማሳለፍ አለባቸው። ዘካት ፍጥር የሚባለውን ደግሞ ለተቸገሩ አካላቶች ሌላው ተደስቶ ሌላኛው ደግሞ ተከፍቶ እንዳይውል ያን ነገር ማድረግ አለበት። ሌላው ሁሉም ሙስሊም ህብረተሰብ እንደው አጠቃላይ በዓለም ላይ ያለው ማንኛውም ህብረተሰብ ለሰላም ትኩረት ብንሰጥ፣ ጾረት ብናደርግ፣ እኛ ሰላም ብንለው፣ እኛ ሰላምን በራሳችን ከአላህ በኋላ ከፈጣሪ በኋላ የሰላም ምክንያት ካልሆን፣ አንቺና እኔ ሰላም መፍጠር ካልፈለግን ሰላም ስለማይገኝ ይሄ ሰላም የሚባለውን ነገር በዓሉንም ሲያከብሩ በሌላውም ጊዜ ለሀገራችንም አሁን ዚ የተገናኘ ነው። ሰላም ስላለ ነውና ለሰላም ትኩረት መሰጠት አለበት። ሰው በሀገሩ ላይ አሁን የቅንድ ነገር በተለያዩ አካባቢዎች ላይ እየተንቀሳቀስኩ ስማር ምንም ስጋት አልነበረብኝ። ሁሉም እንዲ ሀገር ነው የምቆጥረው። ስለዚህ እንደዛ እንዲሆን በበዓላችን ላይ ሰላም እንዲኖር ሰዎች ወደ ሰላም እንግዲህ ገበታ ወደዛ ምተው አንድነት መጠበቅ አለበት፣ በደስታ ማሳለፍ አለብን። ሙስሊም ካልሆኑ ወገኖችም ጋራ ከሌሎችም አካላቶች ጋራ እንግዲህ እኛ ኢትዮጵያ ስለ አንድነቱ ነው መኖር ለናስተምራለን እንጂ ማንም ሊያስተምር አይችልም። እና ይህ እርስ በርስ መከባበሩ አንድነቱ የሚለውን ነገር መቀጠል አለበት በዓሉ ሌላው እኔ የማስተላልፈው መልእክት በዚህ በጾም ሰዓት ብዙ ጥሩ ሆኑ ፅርቅ ስራዎችን ሰርተናል። የተቸገረን ሰው መርዳት፣ እንደዚሁ በጸሎት ጠንካራ መሆን አሁኑ ከጾም በኋላ መቀጠል አለበት። እኛ በስልምና ሃይማኖት መልካም ስራ የሚባለው ሞት እንጂ ገደብ የለውም። እነዚህ የተለዩ የጾም ወራቶች በዓል የምናሳልፍባቸው ወራቶች እነሱ ለሚቀጥለው 11 ወሮች ያጠናክራሉና ግብአት ይሆናሉ። እንደ ኮርስ እንደ ትምህርት ቤት ነው እንጂ 11 ወር ሁሉ ስነ ምግባራችን መስተካከል አለበት። ከጎረቤቶቻችን ቤቶቻችን ጋር ከቤተሰቦቻችን ጋር መስተካከል አለበት። ሌላው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ፣ ዋናው ትልቁ ታርጌቱ እኔ የተላኩበት ስነ ምግባርን ለማሟለት ነው ብለዋል። እና ስለዚህ እኛ በሀገራችን ምን ይባላል? ከመልክ ጸባይ ያምራል፣ ይባላል። ሰዎች ጸባይ ሊኖራቸው ይገባል። ትንሽ ታላቁን ማክበር አለበት፣ ታላቅ ደግሞ ለታናሹ ማዘን አለበት። እኛ እንግዲህ እስከ ዛሬ ስንኖር ለታላቆቻችን ትልቅ ክብር ነበር የምንሰጠው። ይሄ ትውልዱን ክብር መስጠት አለበት። በዓሉን በመተዛዘን በጥሎኛታ ማሳለፍ አለበት። ከበዓሉን በኋላ ይሄ ሰዎችን መደገፍ የሚባለው ነገር መልካም ነገር መቀጠል አለበት። እኛ በስልምና አስተምሮት ሰዎች እስከ መጨረሻ ጊዜ ሶላትም የሚሰግዱ ከሆነ ጠቅላላ እድሜ ልካቸውን ነው መስገድ ያለባቸው። ምጽዋትም የሚያደርጉ ከሆነ ያን ምጽዋት የሚያደርጉት ሁልጊዜ ነው። በረመዟን የተሻለ ማስፈጠራለ እንጂ ሁልጊዜ ማብላት ነው። እንዲሁም እኛ በእስልምና ማለቱ ነው የሚለው አንድ ሰው ለራሱ ጦወ ጎረቤቱ የሚራብ ከሆነ አማኝ አይደለም ነው የሚለው። እንዲሁም ከራስ ለወንድም ቅድሚያ መስጠት አለብን የሚለውና ሁልጊዜ ቅድሚያ እንስጥ። አሁን አንዳንድ የምናያቸው ክፍተቶች ምንድን ነው? ሁሉም ራሱ ወዳድነት ሲመጣ እርስ በርስ መተዛዘን ይጠፋል። ስለዚህ ይህ መተዛዘን ደግሞ የሃይማኖት አካል ነው። ሌላው ነቢ መሐመድ ሰለ ላ ሰለም መላ ርሓሙ ላ ርሓም ይላሉ። የማያዝን አይታዘንለትም። አንቺ የምታዝኝ ከሆነ ፈጣሪሽ ያዝንልሻል። ሌላው አንድ ነገር ጽድቅ ስትሰሪ ሁሉም ያመሰግንሻል። የማይሞት ስራ መስራት። ስለዚህ የማይሞት ስራ መስራት አለብን። አሁን እንግዲህ አንቺ የምታጫቸው ብዙ ምሮች ሆናሉ። ራሱ ቢሞት እንኳ ስራው የማይሞት ብዙ ስራዎች እየሰሩን አሉት። ስለዚህ እንደዚህ አይነት ስራ መሰራት አለበት። እንግዲህ በተለይ ትውልዱ ይሄ የቴክኖሎጂ ጉዳይ ለሰላም ለሃይማኖት ለጥሩ ነገር መጠቀም አለበት። ሁላችንም ግን እያንዳንዳችን የሰላም ዘ መሆን አለብን። በዓላችንንም በሰላም ማሳለፍ አለብን። ከበዓሉም በኋላ ደግሞ እርስ በስ መደጋገፉ ከዘመዱ ከጎረቤቱ ይጀምራል። እያንዳንዳችን ይህ የሰጠን ሀብት አንቺ አንድ ሀብት ቢኖርሽ ወይ ትተሽው ትሄጃለሽ፣ ወይ ትቶሽ ይሄዳል። ይሄ ነገር ስለማይቀር ገንዘብ ከጊዜ በኋላ የመጣ ስለሆነ ማግኘትም ማጣትም ያለ ነገር ነውና ባለን ነገር ተባብረን በዓሉንም ማሳለፍ አለብን። ከበዓሉም በኋላ መደጋገፍ መቀጠል አለብን። የጎረቤት ሀቅ አለ። እኛ ለምሳሌ በስልምና የጎረቤት ሀቅ ሶስት አይነት ነው። ለምሳሌ አንቺ ዘመር ከሆንሽ፣ የዝምድና ሀቅ አለ፣ የሃይማኖት ሀቅ አለ፣ እንዚ የጉርብትና ሀቅ አለ። ሙስሊም ካልሆንሽ ደግሞ የጉርብትና ሀቅ አለ። ስለዚህ ጎረቤት ለጎረቤቱ ሰላም መፍጠር፣ ጎረቤት ለጎረቤቱ መተዛዘን። ስለዚህ ይህን እንዲህ አይነቱን መልእክት እያንዳንዱ በዓለም ላይ ያሉ በአገራችን ላይ ያሉ ህብረተሰቦች ሁላችንም መልካም ስራ የሚባለውን በጾም ጊዜ ያሳየነውን ስነ መግባር ከጾም በኋላ በጾለቱም በምጽዋቱም በሁሉ ነገር መጠንከር አለብን እላለሁኝ። እንግዲህ እንኳን አደረሳችሁ እላለሁ። አገራችን ላሉ በውጭም ላሉ ሁሉም ህብረተሰብ ለዚህ ለ1446ተኛው ሂጅሪያ ዒድል ፊጥ እንኳን በሰላም አደረሳቸው እላለሁኝ ሰላምና እንደዚሁ እርገትን ጽርቅን የያዘ በዓል ያድርግልን ላለሁኝ። ከጾም በኋላ ደግሞ ሁላችንም በዚህ በጾም ጊዜ ያሳየነውን ጥሩ የሆነ ስነ መግባር ተላብሰን እስከ መጨረሻ ድረስ ጥሩ ሰዎች መሆን አለብን። የሃይማኖት ሰው እንግዲህ የራሱ መብት እንዲነካ የማይፈልግ የሰው መብት የማይነካምና፣ ሃይማኖታችን የሚያዘው መተባበር፣ መዋደድ፣ መፋቀር ነውና ይህ ነገር መቀጠል አለበት ላለሁኝ። በዛ ላይ ደግሞ የሃይማኖት አባት የሆኑ ሰዎች የሆን ሰዎች ሰዎችን ወደ ጥሩ ነገር ማመላከት ጾለት እንዲያደርጉ ማድረግ ስለዚህ ትውልድ ደግሞ ታላቁን አክባሪ እንዲሆን ማድረግ ይሄ የእያንዳንዳችን አስተምሮት መሆን አለበትና ትልቅ ስራ መስራት አለብን ብዬ አስባለሁ እኛ በስል ምናስተምሮት ሚሆን መሰለሽ አንድ ሰው ለታናሹ ክብር መስጠት አለበት ይላል ማዘን አለበት ለምን ቢባል ይሄ ታናሽ ሊዛሬ ትንሽ ቢሆን ከዚህ ከትልቁ ሰው እየበለጠ ነገር ትልቅ ስራ ሊሰራ ይችላል ትንሽ ደግሞ ታላቁን ማክበር አለበት። ይሄ ታላቁ ከሱ በፊት ስንት ጾም ጽሟል፣ ስንት ሰግዷል፣ ስንት ጦለት አድርጓል፣ ስንት ምጽዋት አድርጓል። በዚህ አይነት መልኩ አንተም ሰው እኔም ሰው የሚለው ነገር ቁሞ ታላቅና ታናሽ ተባብሮ፣ ይህን ደግሞ አላህ ፈጣሪያችን የሰጠነው ሶሻል ሜዲያ በአግባቡ እንጠቀምበት። እያንዳንዳችን ፍቅር የሚያመጣ ነገር፣ ጽድቅ የሆነ ነገር እንስራ። አላለውኝ። ሁሉም ሰው የራሱ ሚና አለው። እናንተም በሶሻል ሚዲያው ባላችሁበት ነጋዴውን ባለበት መንግስትን ባለበት ለሀገራችን ለሰላማችን እጅና ጓንት ሆነን መስራት አለብን። አገራችንን ሰላም ያድርግልን። ላለው አመሰግናለሁ። ሼህ፣ እንግዲህ ስለነበረን ቆይታ በጣም እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ ስለጋበዛችሁኝ። አገልግሎታችሁ በጣም አመሰግናለሁ። ክቡራን ተመልካቾቻችን እስከ ዝግጅታችን ፍጻሜ ድረስ ስለተከታተላችሁ እናመሰግናለን። ሰላም።